ሃምሳ እዩ የላችሁ መጥቻለሁ። ይህንን ቪዲዮ እንግዲህ በጣም ላይክ አድርጉ ሰብስክራይብም አድርጉ። እንግዲህ ሰብስክራይብ ለምታረጉትንም አመሰግናለሁ። ላይክ ዲስላይክ የምታረጉትንም አመሰግናለሁ። ወደ ቪዲዮ አብረን እንሄድ። እንግዲህ ዛሬ እንግዲህ ዳጣና ሉላ ተገናኝተው ዳጣና ሉላ እየልብልባቸውን እየተናገሩ ነበረ በመካከሉ ሉላም ያሳለፈችውን ነገር ስለመታቅ ዳጣ የምታወራውን ነገር ዝም ብላ ነበረ የምታዳምጠው። ነገር ግን ሁሉንም ነገር አዳምጣ አዳምጣ ምንም መልስም አልሰጠቻትም። የራሷ ህይወት እያሳለፈች እያለችው ሉላ እሱ ህይወቷ በጣም ትዝ ብሏት ነበረ። ከዚ ካላት በኋላ ምንም ለዳጣ መልስ አልሰጠችም ነበረ። ነገር ግን ዳጣ ብዙ ነገር እንዳሳለፈች እና ዳጣ በዩት በድራማ ላይ በቅርብ የመጣችው ልጅ እንደሆነች ሁላችሁም ታውቃላችሁ። ግን በጣም አክታላት የምትጫወትበት የራሳ ኮንፊደንስ ስላላት በጣም ዘና ማለትም ትፈልጋለች። እንደ ወንዳ ወንድ ነው የሚያረጋት። ሁሉም በቅርብ እንግዲህ ዩቱብ ቻናል ላይ በድራማ ከነ ምሳሌ ድራማ ላይ ስትቀላቀል በጣም ብዙ ሰው እርግጠኛ ነኝ ከራሴም ጀምሬ በጣም ነው የወደድኳት። ምክንያቱም ሁለመናዋ ወንዳ ወንድ ነገር ነች፣ ከሁሉም ሰው ጋራ መጫወትና መስራት የምትችል ልጅ ነች። ግን ዛሬ በጣም አለቀሰች። ለምን እንዳጣም ቅርታ ጋይ ስዳጣም ብዙ ነገር እንዳሳለፈች አግብታ ለዘጠኝ ወር የማትፈልገውን ሕይወት ውስጥ ገብታ በጣም ለመጎስ ብላ ብዙ ነገር እንዳሳለፈች ነው እየተናገረች ያለችው። ነበረ ከተከታተላችሁ የነሱ ፔች ላይ። ነገር ግን እንደዛ ቢሆንም ዛሬ የልበ ልቧን ለምትነግረው ሰው የሚረዳ ሰው ዳጣ ስላገኘች ተናገረች። ጎዳና ላይ እንደወጣች በጣም አዝና በጣም እንዴት እንደተንከራተተች ተናግራ ነበረ። ነገር ግን እንደዛ ቢሆንም ልዑላ በጣም ዝም ብላ ነው የምታዳመጣት ነበረ። ውድ ዝም ብላ ነበረ የምታዳመጣት ነበረ። ነገር ግን ንጉስ፣ ማነች ልዑላ በጣም አዳምጣ ከጨረሰች በኋላ በሚቀጥለው ቪዲዮ ላይ አይዞሽ እያለች ነበረ። በሚቀጥለው ቪዲዮ ላይ አብረን እንከታተላለን። እነሱ ፔጅ ላይ ገብተን እነሱንም ሰብስክራይብ ማድረግ ትችላላችሁ። ሰብስክራይብ ያላደረጋችሁ። ነገር ግን ሞገስ ሉላን በእጁ እንደመለሰና ቃል እንደተገባቡ ከዘጠኝ ወር ከዘጠኝ አመት በኋላ እንደተገናኙ ዝና ደግሞ መጎስ ላይ ስልክ ደውሎ፣ ለምንድ ነው መጎስን ማጨናነቅ የፈለገው? ምክንያቱም አንተም መድሀኒትትን ነው የማሰጥክ። ምክንያቱም መጀመሪያ የራሴን ጓደኛ ነበረ እየወሰርከው እያገባኸው፣ አሁን ደግሞ አንተን ስለማትፈልግ እየተሰቃየች እስከ እድሜ ልኳን መኖር ስለማትፈልግ እኔ ደግሞ የመጀመ መሪያዬ ሚስቴ ስለሆነች ብወስድም ዛቻ ብታረግም ብትደውልም ብታወራም ምንም ነገር የምታደርገው ነገር እስከሌለ ድረስ ምንም አታመጣም ብሏል። ከዛ ዝና በጣም ቀጥል እርር ብሎ ነበረ። በመካከሉ ዝና እንግዲህ ቁጭ ባሉበት ከዛ ፈርተው ነበረ። በመጨረሻ ደረጃ ላይ ለብሩኬ ስልቱ ተሰርቶት ነበረ። ብሩኬ እኛ የምንፈልገው ነገር አይደለም፣ አንድና አንድ ነገር ነው። ከምንም ላይ እንድትነሳልን ማለትንም እንፈልጋታለን። ስለዚህ የምንፈልገህ ነው ብሎ ሲያነጋግረው ምንም ዝና ሊሰማ አልቻለም። ዝና ሊሰማም ሊያዳመጥም ምንም ነገር ስላልቻለ ውድ ተመልካች ሉላን ፍለጋ ሽጉጥ ይዞ እስከ ቤት ድረስ መጣ። ግን በነገራችን ላይ ቤቱ የማን እንደሆነ የማውቀው ነገር የለም። ስለዚህ አልገባኝም። የሚቀጥለው ቪዲዮ ላይ ሊገባኝ ይችላል። ዚህና ሽጉጡን ይዞ ቤት ውስጥ ሲፈልጋቸው ነበረ። ክፍል ክፍል እየገባ ሲፈልጋቸው ነበረ። እነሱ የት እንደተደበቁ አያውቁም ግን ስልክ በስልክ ተደዋውለው በጣም ነው የጠየቁት በጣም ነው የለመኑት በጣም ነው ብሩኬ አግሶ በሰላም እንዲፋቱ፣ በሰላም ወንድምና እህት ሆነው እንዲለዩ እንዲኖሩ ብሩኬ በጣም ነው ከመጎስ ላይ ስልኩን ወስዶ የለመነው ግን እሱ መመለሻ እንደሌለውና እንደተናደደና ማጥፋት እንደሚፈልግና ብሩኬ ማን ነው ሞጎስ ከሚስቱ ጋር መኖር እንደማይፈልግ ነው የገለጸው። በመካከሉ ደግሞ እሱና ማለት አብረው በድጋሚ ደግሞ ማለትና እሱ አብረው ፒስ ሆኗል ማለትም እንደዚህ ከሞጎስና ከመጎስና ከብሩኬ ጋር እሳትና ጭድ ስለሆኑ ትፈልጋለች፣ ከዝና ጋራ አንዳንድ ነገር ለማሳለፍ ነገርም ለማቀጣጠር ትፈልጋለች። ሉላ ግን ለጊዜው ነው እንጂ የመጎስ እንደሆነች ለመጎስ መጎስና እሷ ቃል ተገባብተው ነበረ። ነገር ግን እንደዛ ቢሆንም መጎስ ደግሞ በተቃራኒው ሚስቱን ይፈልጋል። መጎስ ለሁሉም ነገር አሁን በአሁኑ ወቅት ማለትንም ልጁንም ንብረቱንም ሁለመናውን እያጣ ነው። ነገር ግን ማለት ከዝና ጋራ ስትገጥም እሱም በጣም አዝኗል። ዝናም ሉላ ከመጎስ ጋራ ስትገጥም በጣም አዝኗል። እነሱ በመካከሉ ድራማው ድራማ ይሁን እንጂ አንጀታቸው እያረረ ነው። ሶስቱም አሁን እንግዲህ መግቢያ ሲጠፋባቸው በስልክ መለመን ጀምሯል። ስልክ ሲለምኑም ይሄኛው በጣም ፈጠጥ ብሏል። እንግዲህ ውድ ተመልካች ድራማው በጣም አክታቸውን እየቀያየሩ ነው እያመጡት ያሉት፣ አብረን እንከታተላለን። ሰላም ጤና ይስጥልኝ የህይወት ዩቱብ አሜን ቻናል እንግዲህ፣ የምትወዱኝ ላይክ አድርጉ፣ የማትጠሉኝም ዲስላይክ አድርጉ። ቻናሌ ሁሉ ገብ ነው። ቻናሌ ለወደፊት ምን እንደምንሰራበት አብረን እንከታተላለን። እናንተው ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ ማለት ነው። ውድ ተመልካች ስለዚህ አብረን እንኖራለን። እኔ ከሁሉም በላይ እያሳዘነኝ የዳጣ ማልቀስ ነው። ዳጣ የምትጠጋበትን ትፈልጋለች። የተረዳቻት ሉላነችን እየተረዳቻት፣ ማንም ሰው እየተረዳት የለም። ሁሉም እንደ ዱርዬና ሌባ እርግተው ነው የሚያያት። ግን የእሷን ስሜት ማንም ሰው ያዳመጣት የለም። በአሁኑ ጊዜ ዳጣ ዝናም በጣም ነው የምትፈራው። ምክንያቱም ቤቱ ሄዳ ነበረ ሉላን በጣም ነው የምት የምታዝንላት ሉላን በአንድ ቀን ውስጥ እሱ ቤት ስትሄድ ምን እንዳረጋት። እናስ እሱ እና መወስ በደንብ ነው እየሰሙትና ስለዚህ እሷም ስቃይ ውስጥ ስላለች እስካሁን ድረስ ማንም ሰው አንቺ ሌባ፣ አንቺ ዱርዬ አብሶ ሚላት እንደ ውሻ እያረገቻት ነበረ። እንግዲህ ወደሚቀጥለው ቪዲዮም ስንሄድ ትላንትናና ዛሬ ቅድስት የለችም። ቅድስት እዛው እስር ቤት እንዳለች ለቅድስትንም ለማውጣት እየተነጋገሩ ነው። አቶ መጎስ እንግዲህ ለቅድስትም እየተናገረ ነው። ልጅቷም የቅድስት የብሩክ ልጅ ምሳሌ አልገባችም። እንግዲህ ውድ ተመልካች ይሄ ድራማ ጉድ ነው። ወዴት እንደሚመራ አብረን እንከታተላለን። ወደሚቀጥለው ቪዲዮ ቪዲዮን ላይክ እያደረጋችሁ ብንበረታታ በጣም ደስ ይለኛል በራሴ ቪዲዮ እስከምመጣ ድረስ ውድ ተመልካች ላይክ ላይክ እያደረጋችሁ ላይክ እና ሼር እያደረጋችሁ አበረታቱኝ ማለት ነው እና እኔ በራሴ በኩል ለጊዜው ነው እንጂ በራሴ ነገር ልመጣ እችላለሁ እንግዲህ ድራማውም ድራማውንም የራሳችንንም ምክንያቱም ይሄ ቻናል እንዲያድግ ነው እንጂ የሰው ነገር እንኳን የሰው ነገር ነው። ብድር ተበድራችሁ እረፍት ተወስዳላችሁ ያን ብድር እስከምትመልሱ እንደዛ ብሉት እና አብረን እንሰራለን። ግን እዚህ ቁጭ ብለን ያው ለማውራትም እየተሞካከርን ነው ከሰው ጋር እንዴት እንደምነግባባ ለምሳሌ በቪዲዮ በስተጀርባ ሆነን ስናወራና